ጭንቅላቴ እስከ ግሬ ድረስ ትብትብ ያለ ገመድ ነበር። እዛ ሄደሽ ሱሪ ለበሽ አለኝ። ወደ አዲስ አበባ ተመልሰሽ ለምን ዩኒፎርሜ ሱሪ ነው። ከሰውነቴ እንደወጣ ሲወጣ ነው ያሳየኝ ማለት ነው። ከሰውነቴ ወጥቶ ግን እያባታል። ሙሽሮች ጋር እየሮጥክ ሲሄድ በዳመና ላይ ወስዶ ዳመና ላይ የሚያስቀምጠኝ በጣም ታግዬ ነበር። ይዘን ቀን እንዲያውም እጄ ሁላ እንዲደምቶ ምናምን ነገር ነበር። ስጋው ደግሞ እንደዚህ ይዛል ይመጣሽ ማለት ነው።

አይኖሮሽ ሰርፍ ጋ ሌላችን ሞተር አይደለም። ሁሌ ነበር የሚጮህብኝ። ከባድ ነበር። በጣም ፈታ ማለት ነው። በቃ በጣም ተጨምር ተሳፋ እንትን ታውቂያለሽ፣ የእንጀራ ማውጫ አለ አይደለም? እሱን ነገር ይኸውልሽ፣ ማህፀነኝ ዘግተውልሽ ነው። በዚህ ይህንን እያወጣልሽ ነው። ይህን ላውጣልሽ ትለኝና የተወሰነ አውጣት አውጣ ትንሽ ቁጥር ታደረግና ይህን ደግሞ ቀን አለኝ የማወጣበት ትለኝ። እንደሰው ሆኖም አልመጣም። አሳሪፈቾቹም እንዳትፈቱ ተብለው ቆመዋል፣ ግን የሚፈታኝ አካል አለ እና እንዲገመዱ እንዲህ ነበር የሚፈታልኝ የነበረው። ማለት ጥቁር ነገር አለች እዚ ላይ ታዲያ እንዴት ነው እሷ ትወጣለች፣ ትነሳለች አለኝ። ሙሉ ገላይ የሚያጠብኝ ና ሙሉ ነጭ የቆባ ልብስ ለብሰኝ፣ የገብርኤል ቀን ነበረ። እና ገብርኤል ማለት ሚካኤልን በጣም እወደዋለሁ እና ለገብርኤልን ደግሞ አባቴ ነው የሚወደው። አባቴ በጣም ይወደዋል። በቃ ገብርኤልን ካለ አለ ነው እና እሱም ይዘክራል ምናምን ነገር ነው። ብዙም ለገብርኤል ጸሎት አድርጌ ምናምን አላውቅም እውነት ለመናገር ግን፣ እዚህ ያለሁኝ በቃ የሆነ ሰዓት ገብርኤልን በቃ መለመን ጀመርኩ ምናምን እና የሆነ በህልሜ ጥሩ ነገር አሳየኝ። እዚህም ሆኜ ማለት ነው እና የዛን ቀን የገብርኤል ቀን ነበረ ነው ከዛ ገባሁኝ። ታሰርን፣ ጸበሉ መጣ። ከዛ ተሰወርኩኝ እና ተሰውሬ እዛ በርሜል ውስጥ ነኝ ዛሬ ማለት ነው። እዛ በርሜል ውስጥ ነኝ እና ቁጭ እንዳልኩኝ ነው የሚያሳየኝ፣ ብቻዬን ማለት ነው። ከዛ ቁጭ ብዬ አሳሪ ፈቺዎቹ ብቻ ናቸው ያሉት፣ ተሰውሬ ማለት ነው፣ የተወሰኑት። ከዛ እነሱ አሉ ማስታወሻ ያዢ የሚለኝ ድምፅ አለ ማለት ነው። እና ማስታወሻ ያዢ ዛሬ ገብርኤል ነው። እና ገብርኤል 19 ይለኛል። ከዛ ደግሞ ሁራኤል 22 ይለኛል። ከዛ ያ ላይ ቀጥልልኝና ልክ የመዳን ያለም ቀን እያሽ ነው እንዳይጠፋብሽ ይለኛል ማለት ነው። ከዛ እኔ ደግሞ እጨነቃለሁ ቁጭ ብዬ። ከዛ ደግሞ ከዛ የሚያስወጣኝና ግቢ ውስጥ ይወስደኛል የቤተ ክርስቲያኑ ግቢ ውስጥ ከበርሜል ወጣና፣ የቤተክርስቲያን ግቢ ውስጥ ቁጭ ብዬ ያሳየኛል ማለት ነው። ከዛዛ ቁጭ ብዬ ማስታወሻ ይዣለሁ ማለት ነው። እያያሽ ነው እንዳይጠፋብሽ ይለኛል ማለት ነው። ድምፁ ድምፅ ነው የሚመጣብኝ ማን እንደሆነ አላውቅም፣ ግን አሳሪ ፈቾቹ የአሳሪ ፈቾቹ ድምፅ ይመስለኛል። እነሱ አሉ ማለት ድምፅ ነው የሚመጣብኝ ማለት ነው። እያያሽ ነው እንዳይጠፋብሽ ሲለኝ ይጨነቃለሁ፣ ወይኔ እንዳይጠፋብኝ ምናምን እላለሁ ማለት ነው። ከዛ ሀያ ሰባት ላይ ያቆማል። አሁን 27 መድሀኒዐለም ይለኛልና መድሀኒዐለም ላይ ያቆማል ከዛ መድሀኒዐለም ያድንሻል ይለኛል ማለት ነው ከዛ መድሀኒዐለም ያድንሻል ብሎ በቃ ወደ ራሴ ይመለሳል ከዛ ሁለተኛው ቀን እንደዚህ ነበር ያለው የሚገርም ነገር አየው በጣም የሚገርም መቤቴ በጣም ቅድስተ ማርያም አካባቢ ነበርኩኝና የሆነ ጊዜ ላይ ሁሌ ትገለጽልኝ ነበረ ሳይገባኝ ንስሓ ውስጥም ሳልገባና በጣም ደስ የሚል ጊዜ ነበር ቅድስተ ማርያም ያለችው ምስል እዛ ቦታ ላይ መጣችልኝ እና መጣችና ታወራኛለች። እንዴ እንዴት ታወራለች እንዴት ታወራለች እንዴ ምናምን ስል እንዴት ያወራል ምናምን ላለው። ከዛ ሰማዕቱ መጣ። ምን ልበልሽ፣ የአእምሮ እረፍት ታቂያለሽ። አይምሮች ሲያርፍ ህሊናችን ሞተር አይደለም። ሁሌ ነበር የሚጮህብኝ የነበረው ያ የሚጮህ ምናምን ሁሉ ነገር በቃ ሰላም ወጣልኝ። ከዛ እንትለኛለች፣ ቅድስት አርሴማ መጣ። ይኸውልሽ፣ ሆን እየተሰፋ እንትን ታቂያለሽ፣ የእንጀራ ማውጫ አለ አይደለም እሱን ነገር ይሄው ልጅ ማህፀን ዘግተው ብሽ ሆኖ በዚህ ይሄንን እያወጣው ልጅ ነው ይሄን ላውጣልሽ ትለኝና የተወሰነ አውጣት አውጣ ትንሽ ቁጥር ታደርግን ይሄን ደግሞ ቀናለኝ የማወጣበት ትለኛለች። ከዛ እሺ ብዬ ደስ ብሎኝ ወጣሁኝ። ስወጣ ወገቤንታም የሚወጣው ማለት ነው እንዴት ልነሳ ሙሽሮቹ ጋር ተጠርቼ ሲሄድ ሙሽሮቹ ጋር እየሮጥኩ ሲሄድ በዳመና ላይ ወስዶ ዳመና ላይ ነው የሚያስቀምጠኝ። ዳመና ላይ ቁጭ በቃ አሁንም በፕሌን ስመጣ እዛ ይመስለኝና እፈራለሁ። የሚገርምሽ የሚገርምሽና ዳመና ላይ ነው ቁጭ የሚያደርገኝ ወስዶ ዳመና ላይ ቁጭ ያለ። ከዛ ከርቀት በፈረሱ ነው ያየኛል። እኔ ዳመና ላይ ነው ቁጭ አልኩት እና በጣም ደስ የሚል ስሜት ነበር የሚሰማኝና በሶስተኛው ያነና አየው፣ አልኩሽ አይደለ የት እየሄድሽ ነው ይለኛል። ሙሽሮቹ ጋር አየክ፣ ሙሽሮቹ ጋር እኮ እየሄዱ ነው እነሱ ጋር ሰርግ ተጠርቼ እየሄድኩ ነው ምናምን ስለው አንቺ ኮ ሙሽራ ነሽ በቅርቡ በቀሩ አለኝ ማለት ነው። እንዴ ትቀልዳለህ እንዴ ምናምን ብዬው ይሄዳለሁ። አሁን እንደዛ ስላለኝ በጣም ደነገጥኩኝ። ና እንዴት ሙሽራ ንሽ ይለኛል። እኔ ሙሽራ እኮ አይደለሁም እነሱ ናቸው የሙሽራ ልብስ የለበሱት አይደል፣ እንዴ እኔ ሰርገኞች ጋር ነው የምሄደው። ማለት ሲሄድ ሙሽሮቹ ጋር የተባሉ እንደ ሩጨ ሩጭ ሩጭ ደርስና፣ ስሄድ ግን የሚገርም ቦታ ነው የማገኘው የሚገርም አበባ አበባ መሀል ላይ ምታምር ሴትዮ ልጇን ይዛ ነው ማያት። ከዛ ወደ እሷ ሊቀርብና በመኪና ሄዳለሁ። መኪና ውስጥ ያስገቡኛል። ከዛ በመኪና ሄጂ አንቺ ጋር ለመድረስ እኮ ነው፣ ሙሽራ ጋር ተጠርቼ ሙሽራ ነች ተብዬ አንቺ ጋር ነው የመጣሁት። ና መኪናውን ወደዛ ትላለች። ነይ ትለኝና አበባው መሀል እሷ ጋር ቁጭ ታደርገኛለች። ህይወት ከበደሽ አይደል? አይዞሽ። እናት የለኝም አባት የለኝም ብለሽ ታለቅሻለሽ። እኔ ያለሁልሽ እኔ አለሁ፣ ሁሌም አብሬሽ ነኝ እኮ የሚቀመጥበት ቦታ፣ የምተኛበት ቦታ አውራኝ ያለችው ቤቴን በሙሉ አሳየችኝ። በጣም ከባድ ነበር። ና በጣም በደስታ ነው ይመጣው ጸበሉ እስኪመጣው በቃ በጣም አልቀስ ጀመርኩኝ። ያለው ጭንቀት ማለት ነው። በቃ እንደ አምላኬ ሆይ ሲወል እንዲ ነው እንዲ ያልኩኝ። የእውነት የዛን ቀን ነው በቃ እንዲ ያልኩት። እየጮኩ ነው ላይ ያልኩት ማለት ነው። ሰው እራሱ እየሰማኝ ነበር መሰለኝ። እርግጠኛ በቃ እንዲ ነው እንዲ ያልኩኝ። ከዚህ በላይ ነው ማለት ነው። አስቢው እና በጣም ከባድ ነው። ያንን ማሰብ ይከብዳል። ከዛ በቃ ፀበሉ መጣ። የዛን ቀን ተሰወርኩኝ። ተሰውሬ አታስጨንቀኝ በቃ ብየው ነበረ፣ እንዳታስጨንቀኝ። እንደዚህ ሰው እዛ ጸሎት ምናምን ሲያደርግ መጽሐፍ ይዞ ምናምን ይገርመኝ ነበረ። እኔ አልችልም መጸለይ፣ እዛ በቃ መጸለይ ራሱ አልችልም። እና አታስጨንቀኝ ብቻ ነበር ምለው ሳማቱ እንዳታስጨንቀኝ ያልኩት ነበር የገባሁት አላስጨነቀኝም። እና ከዛ የዛን ቀን ምንድን ያየሁትኝ መንፈሱ ኦልሬዲ እየወጣ እየወጣ ነበረ። በቀናቶች የሚያሳየኝ የነበረ የቱ ጋር እንደተቀመጠ ያሳየኛል። ከዛ ሲወጣ ሲወጣ ነበር የሚያሳየኝ። እና የዛን ቀን ኦልሬዲ ከሰውነቴ እንደወጣ ሲወጣ ነው ያሳየኝ ማለት ነው። ከሰውነቴ ወጥቶ ግን እያባረረኝ ሰውነቴ ላይ ነበር የተቀመጠው ውስጤ ማለት ነው ከዛ ግን ኦሬዲ ወጣ ከሰውነቴ ያ መንፈስ ማለት ነው። ግን እያባረረኝ ነበር የሚያሳየኝ ማለት ነው። ከዛ በጣም ታግዬ ነበር የዛን ቀን እንደም እጄ ውላ እንዲደምቶ ምናምን ነገር ነበረ እና የዛን ቀን እያባረረኝ እያባረረኝ ከዛ ነቃ። ብዙ በቀን እንደዚህ የሚጠመቁ ሰዎች አሉ ብዙ ናቸው በጣም እና ሁለት አሳሪፈቾች እዚህ ጋር ቆመዋል ከኔ ጋር ማለት ነው። ከዛ ታስረን የለም እና ተመርጬ እኔ ተጠራው ማለት ነው። ከዛ ተመርጬ ተጠርቼ ለብቻ ይቁጫልኩ እነሱ ጋር ነበርኩኒ አብሬ ከታሰርኩት ጋር ማለት ነው። ከዛ ይነጋገሩብኛል እዛ ያሉት ታሳሪ ለት ማለት እንዴ፣ ለምንድን ነው እሷ የተመረጠችው ምናምን ነገር ይባባላሉ። ከዛ ለምን ተመረጠች እሷ ለምን ተመረጠች ምናምን ነገር ይባባላሉ። ከዛ እንዴ፣ ልትፈታ ነው እንዴ ምናምን ይባባላሉ ማለት ነው። ከዛ አሳሪ ፈቾቹ ደግሞ እንዳትፈቱ ተብለዋል። እና እኔ አሳሪ ፈቾቹ የሚፈቱ ይመስሉኝ ወይ እኔ በፈቱኝ ይላለሁ ማለት ነው። ልብሴን የራሴን የለበስኩት ልብስ አውልቆ ልብስ ቀየረልኝ ማለት ነው። ተሰውሬ ነው። አዎ አዎ። እና የሚያምሽ ነገር እንዴት ነው ሲለኝ፣ አሁን ደህና ነኝ እዚህ ችጋግን የሆነ ነገር አለች አለኝ ጥቁር ነገር አለች ሲለኝ ታዲያ እንዴት ነው? እሷ ትወጣለች ትነሳለች አለኝ። ሙሉ ገላይን ያጥብኝና ሙሉ ነጭ የቁርባን ልብስ ያለብሰኛል ማለት ነው። እና በጣም ገረመኝና ስወጣ እያለቀስኩ ነው የምመጣው። ሁሌም የደስታ አንባ ታውቂያለሽ? አንብተሽ የማይወጣልሽ የሆነ በጣም የሚገርም ነበር። እና ደስ አለኝና በአምስተኛው ቀን ተመለስኩኝ ማለት ነው። ሂጂ ብለኸኝ ነበር ስለው፣ አዎ። ግን እዛ ሄደሽ ሱሪ ለበሻ አለኝ። ወደ አዲስ አበባ ተመልሰሽ ለምን? ዩኒፎርሜ ሱሪ ነዋ ልብስም ሱሪ ነው። ምክንያቱም ሴቶች የሆኑ ማለት ምንም እውቀት አይደለም ሱሪ መልበስ። እኔ እውነት ሴቶቼ ሱሪ ቢገባቸው ደስ ይለኛል። ሲገባው ነው ማንም ሰው፣ እኔም ሲገባኝ ነው ያወቅኩት። ግን እላፊ በቃ ያልሆነ አለባበስ፣ ባን ለብስ፣ ሜካፕ፣ ቅንድም መቀንደብ፣ ይሄ ነገሮች ሁሉ የሚያስጠላ ነገር። ያንን ያሳየኝ ቅንድም የሚቀነደቡ ሴቶች፣ ሊፕስቲክ የሚቀቡ የሚያሳየኝ ትል ከንፈራቸው ላይ ትል ነው የሚያሳየኝ። ቀንድባቸውም ሲቀነደቡ አባ ጨጓሪ ነው የሚያሳየኝ። አየሽው? ይሄ ሁሉ ነገር እና ይሄ ለምን እንደዚህ ሆኗል የሚቀቡት ነገር ይለኛል። የሚያሳየኝ ስራ ቦታ ላይ ነው፣ በዛው ዙሪያ ያለ ያሉት ሰዎች ነው የሚያሳየኝ። እና በጣም ከበደኝ ይሄን ነገር ስላሳየኝ መቆየት ፈለግኩና ልጅቷን ሸኘኋት። እኔ ቆየው ሰባት ቀን ተጠመኩኝ። ጥሩ ነገር ነበረ። በጣም ባርሞ ጠየቅኩኝ አልገባኛል አልገባኝ ስል ስጋው ደሙ እንደዚህ ይዛልኝ መጣች፣ ማለት ነው በስነ ስርዓት ህብስቱን የቁርባንነት ማለት አለች፣ አይደለ ነቀበዋን እሷንም ታውቂያለሽ። ምን ላድርግ ስላት ተቀበይ አለች ማለት ነው። እንደዛ አሳየችኝ ሶስት ቀን። ከዛ አሁንም መጥቼ አባቴን ጠየኳቸው፣ እንዲልሽ የስጋው ደግሞ ተቀበይ አሉ እንዴት አርግልኝ፣ በምን ቋንቋ ልንገርሽ፣ እንዴት እንደፈራው ማለት ነው። ቤተ መቅደሱ አለች አይደለ አዲሷ ቤተ መቅደስ። ቤተ መቅደሱ ማለት ማንኛውም ቤተክርስቲያን ቤተ መቅደሱ ውስጥ አለ። ከዛ ውስጥ መጋረጃ ከፍቶ ነው የሚመጣውና የሚመጣው ቀይ ሰውዬን ነጠላው፣ እሱ በጣም የሚያምር በተለያየ ይቺ ያለች አይደለ እዚህ ጋር የሚያደርጋትን አክሊል ነገር አለች አይደለ ፈረሱ ላይ ሆኖ የምናየው ያቺ ነገር አለች፣ ጦሩ አለ እሱን ይዞ ነው የሚያሳየኝ። ግን በመጀመሪያ በመስኮት ነገር ነው የሚታይኝ፣ ከዛ በበር ነው የሚመጣው። ሁለት የያዩ በፈረሱ ነው ከነ ፈረሱ ነው የታየኝ። ሁለት ጊዜ ግን የታየኝ። እህት እኮ አለችኝ ብሎ ያሳየኝ። ነጭ ናት፣ አማርኛ ነው የምታወራው። እህት አለችኝ ይለኛል። እሷም ትመጣለች። እኔ እኳ አርሴ ማንኝ ትለኛለች። እህት አለችኝ ይለኛል እና ቅዱስ መርቆሪዎስን አይቻለሁ የሚላቸው አካል አለ እያላቸው እንደሆነ እኔ ፊል አደርገዋለሁ እናንተ እንዳትፈቷት እኔ ምፈታት እያላቸው እንደሆነ ማለት ነው። ከዛ እንደዛ ስላላቸው በቃ ሳይፈቱኝ ቆመዋል እነሱ። ከዛ አሁንም ሰዎቹን ሲነጋገሩብኝ በቃ ተሸማቀቅኩ። ወይኔ የምለውን ነው ምናምን አልኩ። እያዩኝ ይስቃሉ። ወይኔ ስታሳዝን ልትፈታ ነው በቃ ምናምን ይባባላሉ ማለት ነው። ከዛ በጣም ከባድ ነበር ስፈታ ከዚህ ከጭንቅላቴ እስከ እግሬ ድረስ ትብትብ ያለ ገመድ ነበረ። ጠላይ ላይ ማለት ገመዱ እና ያንን ነው የምፈታው። ከባድ ነበር በጣም ስፈታ ማለት በቃ በጣም ተጨነቅኩ እና በጣም በቃ ያስጨንቅ ነበር ይዛም ቀን ከዛ ግን ፈታኝ። ሙሉን ስፈታ በጣም በቃ ጭንቀት አለው ሙሉ ገመዱን ስፈቶልኝ። ማን እንደሆነ አላውቀውም አላውቀውም ስልሽ እንትን የለውም እንደ ሰው አልመጣም። ማልመጣ አሳሪ ፈቾቹም እንዳትፈቱ ተብለው ቆመዋል፣ ግን የሚፈታኝ አካል አለ እና እንዲህ ገመዱ እንዲ ነበር የሚፈታልኝ የነበረው ማለት ነው። ከእግር እስከ ራሴ ያለውን ገመድ ፈታልኝና ከዛ ቁጭ አደረገኝ። ቁጭ አደረገኝ እዛው ነው የነበርኩ ስፈታ በቃ ራሴን እንትናልን መቆጣጠር ከብዶ የነበረ እዛው ተሰውሬ ራሱ ማለት ነው ሌላ ቦታ ይወስደኛል በቃ ማልሄድበት ቦታ አልነበረም ስፈታ እንዲ እንደዚህ ዘቀዘቃለሁ ምናምን ልክ ግን ገመዱን ፈቶ ሲጨርስ እዛው መጀመሪያ ያስቀመጠኝ ቦታ ቁጭ አድር ያረገኝ አካል እንዳለ አቃለሁ እና ቁጭ አድር ሞይ በቃ ተፈተሻል ተባልኩ ማለት በፊት ምን አስባለሁ መሰለሽ ቀጠሮ የመስጠት ነገር የለም እንዴት ነው አሁን ለምሳሌ መቁረብን ስታስቢ ቀጠሮ የመስጠት ነገር ቆይ እንደዚህ ላድርግና እንደዚህ ልሆንና ምናምን ታስቢያለሽ ብዙ ጊዜ። እና ግን እንዲህ ላድርግና የሚባል ነገር የለም። በቃ እዛ እጅ የተማርኩት ማለት ነው። ከሞች አንዴ ሞች ነው፣ እና በቃ መደምደሚያው ደግሞ ስጋው ደሙ ነው። እና ቀጠሮ መስጠት በላይፍሽ ላይ በፍጹም የለብሽም ብዬ ነው በቃ የተገነዘብኩት። ለንስሐ ነገር የሚባል ነገር የለም። ኃጢአትን ለመስራት በቃ ዛሬ ችግር የለው የሚባል ነገር እንደሌለ ነው የተገነዘብኩት እና እንዴት ነው አሁን ስግደት ላይ ጾም ላይ ጸሎት ላይ ምናምን እዚህ ሆነሽ ታደርጊያለሽ፣ ግን የምትሰንፊበት አጋጣሚ ይኖራል የሆነ ሰዓት ላይ ማለት ነው። በፍጹም መዘናጋት እንደሌለብኝ ነው በቃ ኮንስታንት የሆነ ላይፍ መያዝ እንዳለብሽ ትገነዘብ ያለሽ እዛ ቦታ ሄደሽ ማለት ነው። እና በጣም ደስ ይላል ያው ለቅዱስ ቁርባን ብዙዎቹም እዛ ሄደው በቅተዋል እና በቃ ያንን ነገር ነው የተማርኩ። ሱሪ ለእኛ አልተፈቀደልንም በአጋጣሚ ሆኖ እኔ በዚህ ልጅም ሁኜ ያው ሱሪ ለባሽ ነኝ፣ ግን የወጣ አለባበስ አለብስም። ስርዓት ያለው አለባበስ ለብሳለሁ። ሱሪም ቢሆን ግን ቢሆንም የሴት አይደለም ማለት የወንዶች ነው። በሴት በወንድ ልብስ አታጊጥ ይላል አይደል? ብዙም እንትን ባልለው እና ሲገ ሲገባሽ ትረጃለሽ። ያው ሴት እህቶቼ ከምንም በላይ ለመረዳት ነው፣ ለማወቅ መጣር ነው ዋናው ነገሩ። ይሄ ነገር ለምን ሆነ ይሄ እንደዚህ ለምን ይሄ ነገር እንዴት እግዚአብሔር አይወደውም አይደለም ይሄን ነገር ብሎ መንገዱን ማወቅ ነው ለማወቅ መፈለግ ነው እንጂ በቃ ምንም ደስ አይልም። እውነቴን ነው ልሽ፣ ይሄ ቅንድም መቀንደብ ሊፕስቲክ ኩልም መቀባት ምናምን ይሄ የኛ አይደለም አጋንንት ነው በቃ ስራውን የሚሰራ። ለምን እኛ ላይ የራሱ ነው የራሱ ነው የሚያደርገን? ያንን ነገር ስንቀባባ፣ ምክንያቱም የሌላ እድል እንዳይመጣልኝ ይሸፍንና ራሱ አግብቶሽ እንድኖር ያደርጋል። እንደዛ ነው የሚያደርገው በቃ ስለዚህ፣ ሴቶችን መክርኔ፣ ቢቻላችሁ አለባበሳችን ብናስተካክል የትም አንደርስም እኮ የሆነ ሰዓት ላይ ሄዶ ማለት በጊዜው። ግን ጊዜያችን ካለፈ በኋላ ነው ገባሽ ነገሮችን የምንነቃው ምንናቀው ሳያልፍ ብን ግን ከነገሮቹ እየተቆጠብን ብንሄድ ጥሩ ነው ባይ ነኝ። ወደ ቤተ ክርስቲያን እየሄድን ያንን ነገር እንዳይመራን ወደዛ እንዳንሄድ ፈጣሪን እየለመን እመቤታችንን እየለመን እየተማጸን ያንን ነገር እንድንተው ማድረግ እንችላለን። ወደ መንፈሳዊ ስንሄድ ደግሞ ዝም ብሎ ሄዶ መምጣት አይደለም ትርጉሙ። ይሄ ምንም ሄዶ ሄዶ መጣማ ትርጉም የለውም እኮ። በትክክል እያንዳንዷን ነገር እንትን ማለት ለማወቅ መጣር ጸሎቶችን ማወቅ። ይሄ ነገር ለምን ተሰማኝ እዚህ ቦታ ሲሆን እንደዚህ እዚህ ቦታ ሲሆን በቃ ማነጻጸር እኮ ነው የዓለምን ነገር ወይ ወደ ሌላ ነገር ሂድ የሚል ከሆነ ይሄ እግዚአብሔር አይወደውም። አደለም ጥሩ ጥሩ ነገሮች ለአእምሮች ምግብ በቃ ጥሩ ነገር መብላት እንደምንፈልግ ሁሉ ለአእምሯችን ደግሞ ጥሩ ነገር ብናሳየው ላይናችን ጥሩ ነገር እያየን መጥፎ መጥፎ ነገሮችን በሂደት ነገሮችን ብንተው አይነኝ ነኝ ብንለብስም በአንዴ ማቆም ሳይሆን ቀስ በቀስ